ሰጥቲንጂ እባክሽ እኔ ምር ከአንቺ መለየት አልፈልግም። እኔ እኮ አንቺ ላጣሽ እኮ አልፈልግም። ለዛውም ደግሞ በደህንነት ስንቱን አሳልፈን፣ እንዴት ቻልሽው? እንዴት ሆነልሽ? እንዴት ሰማሽ? እርማሬ ምን ይቀርብልኝ? በቃ ፕራንክ ነው።

እና በጣም እፈልጋለሁ፣ አስቸኳይ ቶሎ ና። አዎ በሰላም ነው። ና ቶሎ በቶሎ ና ስላልሽ የምሰራውን የሙዚቃ ስራ ራሱ አቋርጨን፣ እየመጣ ያለ እየመጣ ነው። በሰላም ነው ግን፣ አዎ ና ቶሎ ብቻ እንደ ምንድነው ቤት፣ ሲስተር ደህና ደህና ናቸው። እና ቶሎ እንድትመጣ ስለፈለግኩ። እሺ በቃ እየመጣ ነው። በቃ አሁን ከታክሲ ወርጃለሁ፣ አራብ ሰ ወረጅ ደርሻለሁ።

ወይ እንዴ፣ በሰላም ነው ግን ደርሽ? ያለው ለማንኛውም እሺ፣ በሰላም ነው። ና አይ ኒኮ፣ ደርሽ ያለው በር ላይ ነኝ ግን ማለት እነ ማዘር ምናም ደህና ናቸዋል? ደህና ናቸው። የታመመ ሰው ምናም ምናምን የለም? አይ የለም። ያ የምነግርሽ ነገር ስላለ ነው ነው እንዲ። አስጨነቅሽኝ እኮ በጣም እንዴ። ችግር የለው አትጨነቅና እሺ ለማንኛውም መር ነገር የለውም። እኔ እንግዲህ እንደዚህ አይነት ነገር ብዬ አላውቅም እና በጣም ውስጤ ፈርቷል። ካሜራም የመጀመሪያዬ ነው። በጣም ፈርቻለሁ። እንዴት እንደምለውን እንጃ። እንግዲህ የምንነግረው ይሆናል ሲመጣ ቤተሰቦች የመጀመሪያ ነው። እኔ እስካሁን አንቨርሰሪያችንንም አክብሬ አላቅም እና እግራ ገብቶኛል። እንዴት እንደምለው እንዴት እንደማወራው በዛውም ፕራንክም ስላሰብኩ አስጨንቆኛል። አንቨርሰሪያችን ነው፣ ስድስተኛ ዓመታችን ነው እና እንደምታዩት እንግዲህ ያው እሱን ሰርፕራይዝ ለማድረግ ያዘጋጀዋቸው ዝግጅቶች አሉ በአቅሜ ከዛ ውጭ ደግሞ የምነግረው በዛው ያሰብኩት ፕራንክ ደግሞ አስፈርቶኛል፣ አስደንግጦኛል እና በዛውም ለእኔ ያለውን ፍቅር ለማየት ነው። በዛውም ከባድ ፈተና ነው እንግዲህ እንዴት እንደሚያልፈው የምናየው ይሆናል አብረን ፕራንኩን። ዚስ ማይ ጎል አይ ጎል ውድ ተመልካቾቻችን እንግዲህ የሚሆነውን ነገር አላቅም። እሱ እየመጣ ነው። ካሜራውን ልደብቀው፣ ታዩታላችሁ። ምታዩት ይሆናል እንግዲህ ውጤቱ

እንዴ ወዴ ችግር አለ እንዴ? ምንድነው? አይ ችግር የለውም፣ እና ቁጭ ብለን እናወራ ነው። አረ የሰላም አይመስልም። የምር ንገርኝ ፍቅር። ማለት እኔ በጣም ተቻኩዬ ነው የመጣሁት። እንዴ አስጨነቀ አስጨነቅሽኝ እኮ በጣም። ችግር የለም፣ የምር ችግር የለውም፣ ቁጭ ብለን እናወራለን። አይ የምሬ ነው ፍቅር፣ እየጠበቁች ነው እንዴ? ማለት ችግር ምንድን ነው እንዴ? ምን አረ ንገርኝ፣ የምሬ ነው እንዴ። ግራ አታጋቢኝ፣ ንገርኝ። ችግር የለውም ቁጭ ብለን እናወራለን። እንደ የምን ቁጭ ማለት ነው። እን ኧረ ተኝ በእናትሽ እንደ እንደ ያስጨንቀሽኝ እንደ እኔ እኮ ልክ አይደለሁም። እንደ እንዴት እኮ ስከንፍኮ እንደመጣው እንደ መኪና ሁሉ እኮ እንትን እንደ ኧረ ንገሪኝ በእናትሽ እንደ እኮ ችግር የለውም ተረጋጋና እናወራለን እኮ ለምንድን ነው መረጋጋቱ የሚያስፈልገኝ እኮ? ለምን ምን ሆኖ ነው መረጋጋው እንደ ከሆነ ነገር ያው ነገር በነገር ስለ እንዳይሆን ቁጭ ብለን ተረጋግተህ እንድታወራ። ጭራሽ ነገርም አለው። አይ ማለት የማይሆን ስሜት ውስጥ እንዳትገባ ነው። ከመንገድም ስለመጣ ትንሽ ተረጋጋ እና ቁጭ ብለን እናውራ። ውሃ ብናትሽ፣ በጣም ተቃጥያለሁ። ይህቺ ውሃም ጭልኝ አባዬ። በቃ ተወኝ፣ በቃ ተወኝ አባ፣ አልቻልኩም። እሺ ውሃ አጠጡኝ፣ ቡርቴ ውሃ፣ ውሃ አጠጡኝ፣ አቃተኝ። አይዞህ፣ አደነገጥኩ ውሃ አምጪልኝ እስኪ በኢየሱስም እንደ እኔ ተቃጠልኩ። እንደ እን እንደ እንደ እንደ ምን እኮ እንደ ያ ሂጂሽ ውሃ አምጪልኝ። ሁሉ ነገር አመጣልህ በይ ንገሪኛውን፣ እስካሁን ጠበቅኩ እኮ በይ ንገሪኛ። ግን ማለት ይሆን ኧረ ንገሪ፣ በጣም እየጨነቀኝ ነው። የምነግርህ ግን ማለት አልገባኝም፣ ማለት አለብኝ በጣም እየከፋኝ፣ ግዴን ነው የምነግርህ

ወላውን በታቅፊኝ፣ በቃ የፈለገ ፍቅር ብትሰጪኝ እራሱ ማለት ነው። ነገሩን ካልነገርሽኝ በቃ በፍጹም ነው የማልረጋጋው። እንዴ እኔ ወላሁን በቃ ይሁዳ እየመሰልሽኝ ነው እንዴ። ክርስቶስን እኮ እንደዚህ ነው ስሞኝ የሰጠው ምናምን እንዴ በቃ እኔ አልሆንም። ንገሪኝ ነገሩን ብቻ ነው ያሁኑ። ፈልገው ንገሪኝ። ብታቀኝ አይደለ ብዙ ነገር በውስጤ ነው የሚይዘው፣ አልናገርም ምናምን ነገር የቤተሰብ ሁኔታን ታውቃለህ አይደለ። ነገርኝ ነገርኝ ኮሽ እንደሚሉ ምናምን ታውቃለህ ጓደኞቼም ሁሉም ሰው ብዙ ጫና እንዳለብኝ ታውቃለህ። አረ አስጨነቅሽኝ ውዴ፣ በእናትሽ ምንድን ነው እንዴ? እኔ ምን ልሁን? እሺ ምን ሁን ነው የምትይኝ? አልገባኝም እኮ እንዴ። እሺ ንገሪኝ እኮ ነው የምልሽ፣ ኮንም አላልኩሽ፣ ማሁን ንገሪኝ ብቻ ነው ያልኩሽ። ለምንድን ነው ከዛ ድረስ አጣድፈሽ የጠራሽኝ እኮ ንገርኝሽ? ምክንያቱም እነግርሃለሁ። እኔ እኮ አልነግርህም እኮ አላልኩም፣ ግን ማለት እኔም ያለፍንባቸውን ታስነግረት ምናምን የሆነ የምትረዳው ነገር የለም፣ የምትረዳኝ ነገር የለም ለማለት እየፈለግኩ እንደሆነ የገባኝ ነገር የለም። ኧረ እኔ አሁን የገባኝ ነገር መረበሼ ብቻ ነው በቃ መጨነቄ እንጂ ምን ልትለኝ ይሆን እያልኩ ማለት በቃ እኔ አልቻልኩም። ተጋለ በዛብኝ። ምን ከሁሉም ቦታ ያለው ጫና እኔ ላይ በረታና ማለት አቅሜን እያጣሁ መጣሁ። አልገባኝም ማለት እኮ በኛ ምን በምን እንዴት እኮ እንደዚህ እንድትሆን ሳይሆን ያው እስካሁንም አንተ እንዳትከፋ ማንም ስለሌለ ግን ብቻ ስለሆንኩ አብሬ ሆነ እንዳትጎዳ ስለማዝና ምን ነው እንጂ። ኧረ ፍቅሬ ዛሬ እየቀለልሽ ነው መሰለኝ። ምን እያልሽኝ እንደሆነ እየገባኝ አይደለም። ከዚህ ቀደም የነገርኩህ ታስታውስ። ከዚህ ቀደም የነገርኩህ ማለት እንዴ እን እንዴ የምርሽን ነው እንዴ? በዚህ ደረጃ ያው ታቂለ የነገርኩ የቤተሰብ ጉዳይ ማለት የቱ እንዴ የምረሽን ነው እንዴ? እና እኔ እኮ አስታውሳለሁ አንዳንድ ነገር፣ ግን በደንብ እኮ አላስረዳሽኝም እኮ። አስረጅኛ። ምን ታዲያ አሁን ምን ሆነ? ቤተሰብ ታዲያ የሆነ ምን አረፉ እንዴ? ቤተሰብ ጋር ችግር አለ ማለት? የተፈጠረ ችግር አለ? ያረፈ ሰው አለ እንዴ? ያው ማለት ይሄ ቤተሰብ ምናምን ብዬ ብዙ ጊዜ የምነግር አለ አይደለ፣ በቃ እንዴት ነው እንደዚህ የምትሆኑ በዚህ ድህነት፣ በዚህ ችግራችሁ፣ እሱም አይነ ስውር ሆኖ በዚህ ድህነት እንዴት ነው የምትቀጥሉት እያሉ ነውና፣ በቃ ያልቻልኩም ቃሉ እኮ አውጥቼ መናገር ከብዶኝ ነው እንጂ እኮ። እና ስለዚህ ምን ይሁን እኛ በቃ ቤተሰብ እሱም አይነ ስውር ሆኖ ምንም በዚህ ድህንነት የተቀየረ ነገር በህይወታቸው ውስጥ ሳይሆን በቃ ብዙ ነገር እየደረሰብኝ ነው፣ እና አልቻልኩም። ያልቻልኩም እንዴት ብዬ ልንገር ብዬ ነው እንጂ በቃ ከአቅሜ በላይ ሆኗል። በቃ እንዲ፣ ከዚህ በላይ ምን ሆን አለው፣ በቃ እንለያይ። ያልቻልኩም በቃ እንለያይ። ለቀቂም፣ ባአዲስቡ አንቺ ወሰንሽ፣ እና ላልወስኑ በዚህ ሁኔታ ውስጥ ከአቅሜ በላይ ሆኗል። በቃ አልቻልኩም። የምርሽን ወሰንሽ? የምርሽን ንገርኝ ወሰንሽ? ወይ ንገርኝ እንጂ እንለያይ? የምርሽን ነው ንገርኝ። ለምን ዝም ትያለሽ? ተናገሪ እንጂ አንቺ ወሰንሽ፣ አንቺ ወሰንሽ ፍቅሬ። የምርሽን ነው? ትቀልጃለሽ እንዴ? ድህነት እኮ በዛሬ አይደለም የመጣው። ስሚ እኔ እኮ ማለት ነው፣ መለወጥን እኮ ሳልፈልግ ቀረች እኮ አይደለም። መለወጥን እኮ እፈልጋለሁ። ማይፈልግ በድህነት መኖሩ ይፈልግ ያለ መሰለሽ? ግን ምንድን ነው መሰለሽ፣ ዋናው ነገር እስካሁን ድረስ መለወጥ አለመቻሌ ብቻ ሳይሆን ለወደፊትንም ማሰብ መቻሌ ነበር። እስካሁን ተስፋ ኖሮኝ ያቆየኝ አንቺ። ከወሰንሽ ግን ምንም ተስፋ የለኝም። እሺ ድሮስ ቢሆን ድሃን ማን ይፈልገዋል? ግን እኮ ድህነትን እኮ ፈልጌው አይደለም። እባክሽ አትሂጂ፣ እባክሽ እኔ ምር ከአንቺ መለየት አልፈልግም። እኔ እኮ እንቺ ላጣሽ እኮ አልፈልግም። ለዛውም ደግሞ በድህነት ስንቱን አሳልፍን? እንዴት ቻልሽው? እንዴት ሆነልሽ? እንዴት ሰማሽ? እባክሽ እኔ አልችልም፣ ያላ እንጂ እባክሽ እኔ

ነውም ቀርበያለራ ነው። አንቺ ደግሞ የቀልዱስ ሁሉ አይጣፍጥም። አ አቦ አቡን ድሮም እኮ በኔ እንደማጨክኝ አውቅ ነበር።

አያውቅም ነበር፣ የምር አያውቅም ነበር። አይዞህ በቃ ዛሬ አንቨርሰራችን ነው፣ ስድስት ዓመት ሞላ፣ ንታቃለካ። እሱን ሰርፕራይዝ ለማድረግ ነው ይሄን ፕራንክ እንደዚህ የተጫወትኩብት። እንዴት ግን አላሰብኩትም። ረስ ተግባ ማይንድ እንዲህ እኮ ነው አንዳንዴ ይረሳል። አየኸው ግን ይኸው፣ ሻማ አለ፣ ድፎ ዳቦ አለ። እሱን ራሱ አላሰብኩትም እኔ እንዴት ተማ ረስተህ ከሆነ አንተ እኮ ትረሳለህ ብዙ ጊዜ እና ሻማውን አትለኩስም እና ይሄ የኛውን ካሜራ አዘጋጀሽ ዋንቺ ለሱ ነው እና ለዚህ እንዴ ያው የተዘጋጀ ነገር አይደለም የምሰራው አስተካክለ ምናምን ሳመረ እና ግን ተገኝተሃል። ስላገኘው ደስ ብሎኛል እና እንዴት ነው ሰለብሬት አድርጋ ያ እንዴ ደስ አላለህ? ደስ ብሎኛል በጣም በመጨረሻው ሰዓትማ በጣም ደስ ብሎኛል። አስለቀሱ። ደስታን መስጠት በጣም ከባድ ነው። አንተ ደስ ሲልበት ነው ፊት ፈገግ ሲል ጅን ይቅርታ አድርጊልኝ አ ከልበት አሁን ይቅርታ አድርጌልሻለሁ፣ ግን እሰራልሻለሁ። መውጣት አቅቶኝ አይደለም ደግሞ እውነት በሰው ጊፋትስ እኔም አንድ ቀን ሰርቼ እወጣለሁ። ወጥ ነው መሰራለች መልሼማ፣ ይቺ ፕራንክ መልሼ አንቺንማ ካላስለቀስኩሽ ኧረ እንደ እንደዚህ ክፉ አይደለህም አንተ። እንደኔ ያስችለም ግን፣ እሺ ካደረግከው እሺ፣ እናያለን። ኢንተርቪው አለን እንግዲህ ያው፣ ከዚህም ፕራንክ ጋር ኢንተርቪው እንድናደርግ ተጋብዘናል። ኧረ፣ ኢንተርቪው ሊደረግልን ነው፣ እናደርግ ነው። እና ደስተኛ ነህ? አይ፣ ደስተኛ ነኝ፣ በጣም ደስ ብሏል። እና የደስታ ስሜት በምድር የምናውቀው እንዴት፣ ምን እናውቅ? እንደ ድሮው፣ እንደ ከዚህ ቀደም እዘፍንልሻለሁ ምን ችግር አለ? እንስማ። በጉጉት ለመስማት ተዘጋጅተናል። ይሄማ በቃ በነፃነት ተለያዩ ሲባል ኧረ ሰው ምን ይለናል? እሺ የኛ ሲሆን የሰማ ሰው ምን ይለናል? እባክሽ አትጄ አብሮ መኖር ይሻለናል። ግዴ ለማትጄ አብሮ መኖር ይሻለናል በፍጹም አትስጊናይ በዚያ ይግባሽ ስጋት የሰውን አይደለማይ ፈጣሪ ነው መስማት አንድ አርገን እያለዋይ ፍጹም እያሰኘን የሚለየን ቢሆናይ ለምን አገናኘን? ምን አለበይ እንትን ያለሽ ሲታይ ባይመስልም ያምራል ያበበን ፍቅራችን አንለያይም ለያይም አን ለያየም ወይ ወይ ወይ አን ለያየም ወይ ወይ አን ለያየም ምቼም ነንለያየን እናንተማ፣ እንዴ እንዴት እንለያያለን? ይህማ የማይታሰብ ነው። ሞት ነው የሚለኝ ሞት ከሞት ውጪ አልሰማሁም። እሺ። ቤተሰቦቼ ቤተሰቦቻችን፣ ፍቅር ታደለ እባላለው ድምፃዊ ሙዚቀኛ፣ እንዲሁም ቲክቶከር እንደዚሁም ደግሞ የፖለቲካል ሳይንስ የአዲስ አበባ ዩኒቨርሲቲ ተመራቂ ነኝ። ዋነኛው አይደንቲቲ ደግሞ ያው ብዙ ሰው ያው የሚያየኝ ሲያየኝ የሚያውቀው አይነስውር መሆኔ ነው። አይነ ስውር ነኝ። ማየት የተሳነኝ ነኝ። ማየት የተሳነው ነው የሚሉት ብዙዎቹ፣ ግን ትክክለኛው አይነ ስውር ነው። አይነ ስውር ነኝ። ከዛ ውጭ ያው ቲክቶከር ነኝ ብያለሁ። ሌላ ምን ቀረ? ዩቲዩብም ሞካክራለሁ። እንደዛ ነው። ፍቅረኛዬ በጣም የመወዳት ለብዙ ነገሬ መነሻ የሆነችኝ ደግሞ ፍቅረኛ ኤልሳቤት ገረመው ትባላለች። በቋንቋና ስነ ጽሁፍ ነው የተመረቀችው። በቲክቶክ የሙዚቃ ስራዬ ላይ አብራኝ ከጎኔ ማጠፋ ሰው ካያችሁ እሷ ናት የእኔ ፍቅረኛ ኤልሳቤት ትባላለች። ሁሌ ፍቅረኛ አይባልም። ያው ፍቅረኛ አልኩኝ እንጂ ኦረዲ አሁን በጋራ መኖር ጀምረናል እና ባለቤቴ ነች። የኔ ፍቅር በጣም ማፈቅረሽ ምንም እንኳን በፕራንኩ ብታስደነብርኝ በጣም አፈቅርሻለሁ፣ እወድሻለሁ። የኔ ፍቅር ላጣሽ አልፈልግም። የስልኬ ሴቭ ላይ እንኳን ማለት ነው፣ ስልክሽን ሴቭ ሳደረገው እንኳን የመኖሪያ ምክንያት ብዬ ነው ሴቭ ለምንድን ታቂያለሽ? የምኖረኝ ምክንያት ያልኩሽ በቃ በጣም ለብዙ ነገሮች መነሻ ራሴ እንድኖር በቃ በፊት ምኖረው ብቻዬን ሰሆን ምን ይታሰባል? በቃ ችግር የለውም እኔ ብቻ ነኝ ያለሁት ምንም ቢመጣ ምናምን ትያለሽ። አሁን ግን የምኖርለት ዓላማ የምኖርለት ምክንያት የምኖርለት ሰው እንዲኖረኝ ያደረግሽኝ አንቺ ነሽ እና በጣም አፈቅርሻለሁ ከምንም ነገር በላይ ደግሞ ተስፋ ስቆርጥ እያበረታሽኝ እንደዚሁ ደግሞ ስናደድ ያረጋጋሽኝ በቃ በህይወቴ ውስጥ በቃ መኖሬ ጣዕም እንዲኖረው ያደረግሽኝ ሰው ነሽ እና ለዛ ነው የመኖሬ ምክንያት ያልኩት። እና ይሄ የቅድሙ ይሄ የፕራንክ ላይ ያየነው እንትን ኧረ የሰይጣን ጆሮ ይደፈን፣ በእውነት ሰይጣንም አይስማው ይነን አሜን። ምክንያቱም እንዴ እንዴ በጣም ከባድ ነው። በፍጹም እንድትለይኝ አልፈልግም። አብረን እንድናረጅ አብረን ብዙ ህይወታችንን እንድናይ ነው የምፈልገው። እንድንወልድ እንድንከብድ ነው የምፈልገው እኔ እና በጣም ነው ማፈቅርሽ ከጎንሽ ነው መንቃት የምፈልገው ሁሌም ፀሐይን ላያት የምፈልገው ከጎንሽ ሆኜ ነው የንጋትን ፀሐይ እና አፈቅርሻለሁ። ይሄ እንዲህ አይነቱን የእብደት ሀሳብ ታዩሽ ለያዩ ሲባል አረሰቡ ምን ይለናል? እሺ የኛ ሲሆን የሰማ ሰው ምን ይለናል? እባክሽ አትጄ አብሮ መኖር ይሻለናል። ግዴ ለማት ይጄ አብሮ መኖር ይሻለናል። በፍጹም አትስጊ። ቆይ ተዘጋጅ። አንድ ሁለት ቤተሰቦች በጣም ይቅርታ እውነት ለመናገር ስላስጨነኳችሁ እናንተንም ይህን ፕራንክ ስላደረግኩ እስካሁን በሕይወቴ ፕራንክ የሚባል ነገር አድርጌ ስለማላውቅ በጣም ይቅርታ። ሲቀጥል ደግሞ እሱም የምር ይህን ፊት እንደው እንዲህ ጭምድድ እንዲል ስላረኩት በጣም ይቅርታ። ሁሌም ሲበራ ነው የሚያምርብህና፣ ያው ለሱም ማዝናችሁ፣ ለሱም ወግናችሁ፣ ያኮረፋችሁ፣ ተቀይማችሁ ካላችሁ እውነት አስቀድሜ በጣም ይቅርታ። የምር ለመናገር በጣም ደንግጬ ነበረ። ከድንጋጤ ቀስ በቀስ ወጥቻለሁ። እና እሺ ዊሽ ላድርግ ለዩኒቨርሰራችንን አስመልክቶ እና ጥሩ ነገር ለወደፊት አንድ ላይ ሆነን ብዙ ነገር ወደ ስኬት የምንሄድበት እንጂ ወደ ውድቀት የምንሄድበት አያድርግብን። ከዛ ውጭ ደግሞ ያው በጋራ ብዙ ህይወቶችን የምናይበት ለሰዎች የምንደርስበት ያደርግልን ወልደን ከብደን እኔ እንኑር። በመጨረሻም ቤተሰቦቻችን አብረን ብዙ ያው እንቀጥላለን። በእኔ ቲክቶክም በዩቲዩብም በዚህም እንቀጥላለንና ሌላ ዊሽ ማድረገው ለእናንተ ደግሞ ምንድን ነው፣ ያው ለእኔ የተመኘሁት ምኞት እናንተን የሚገጠማችሁ። በመጨረሻም ስራዬን ማየት ማድነቅ፣ ምን ማለት የምትፈልጉ ሰዎች ፍቅርና የቲክቶክ ቻናል ላይ ኑና አገኙት። በአማርኛ ፍቅርና ላችሁ ጽፋችሁ የቲክቶክ ቻናሌ ላይ የሙዚቃ ስራዎቼን ማግኘት ትችላላችሁ። እና ስራም አሰሩን ያው እንዳንቸገርባችሁ እንዳንከፋባችሁ ህይወታችን ዳገት እንዳይሆንብን ቁልቁለትም እንዳይሆንብን ስራ አሰሩን። መልካም ጊዜ ይሆንላችሁ። ቀናችሁ ያማረ የደመቀ ይሆን። ለያዩ ሲባል ኧረ ሰው ምን ይለናል እሺ የኛ ሲሆን የሰማ ሰው ምን ይለናል? እባክሽ አትጄ አብሮ መኖር ይሻለናል። ግዴለም አትጄ አብሮ መኖር ይሻለናል። በፍጹም አትስጊናዬ፣ በዚያ ይግባሽ ስጋት የሰውን አይደለም አዬ ፈጣሪን ነው መስማት አንዳርገን እያለዋዬ ፍጹም ያሰኘን የሚለየን ቢሆናይ ለምን አገናኘን? ምን አለበይ እንታ ያለሽ ሲታይ ባይመስልም ያምራን ያብበን ፍቅራችን አንለያይም፣ አንለያይም ወይ ወይ ወይ አንለያይም ወይ ወይ አንለያይም ለያዩ ሲባል ረሰው ምን ይለናል? እሺ የኛ ሲሆን የሰማ ሰው ምን ይለናል? እባክሽ አትጄ አብሮ መኖር ይሻለናል። ግዴለም አትጄ አብሮ መኖር ይሻለናል!